ባሌ የሆነ ነገር ሊጋብዝሽ ብሎ ይዞኝ እየሄደ ነው። ሊጋብዝሽ አለ። እኔም ደግሞ ስግብጥ ፍምስ ብዬ ተናሰወኝ እላቸዋለሁ ስግብጥ ፍምስ ስግብ ጥፍምስ ልንናሆን ወደ

ሰውራ እንዴት ብላችሁ፣ አንዳንዴ መጋበዝ አለብኝ። ይጋብዛችሁ አንዳንዴ ብላችሁ ባላችሁ እቺ እንዳትሉ ደግሞ አንዳንዴ ጆዝ ቢሆን ይጋብዛችሁ። አዲስ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ከኔ ጋር ሁሉ የምንሄድበትን እናሳያቸዋለን። ኦኬ። ካሜራማን እኔ ካሜራ ማን የለኝም። ካሜራ ባን የሚኖረኝ ወላሂ ብዙ ነገር ሰራ ነበር። ካሜራማን የለኝም። ለዛ ነው አቀራረጽ ራሱ ምቧላ። እንአም ረህመቱላሂ ወበረካቱ ድና የተከበሩ ቤተሰብ እንደነት ደና ናቸው። ሰላም ናቸው። ጨፍር ጨፍር ፈታ በይ ሰላም ናችሁ? እንዴት ናችሁ? አላችሁ? ሰላም ናችሁ? አልሐምዱሊላህ ሁሉ ሰላም፣ ሁሉ መልካም። እንዴት ናችሁ? ተጫወትሽ ተጫወትሽ። እንዴት ናችሁ? ደና ናችሁ? ዛሬ ቪሎግ በአዲሱ ቪሎግ መጥቻለሁ ማለት ነው። አዲስ ቭሎግ ነው ይዤላችሁ መጥቻችሁ። እስከመጨረሻ ከኔጋ ሆኑ። የከብት ዋጋ፣ የበሬ ዋጋ፣ የላሞች ዋጋ ማወቅ የምትፈልጉ ይሄንን ቪዲዮ እስከመጨረሻ ከኔጋ ሆኑ። ምክንያቱም ትንሽ ስራዬን አሁን ከጨረስኩ በኋላ ገበያ እንሄዳለን፣ የከብት ተራ እንሄዳለን። ከብት ተራ ሄደን ዋጋ ዋጋውን ሁሉም ነገር እናገራለሁ እነግራችኋለሁ ማለት ነው። እና እንጀራ እየተጋገረ ነው፣ እየጋገርኩ ነው ማለት ነው። እንደምታውቁ እንደምታውቁ እንጀራ ላጥላጥ እያደረኩ እገኛለሁ። ከጨረስኩኝ ከብት ተራ እንሄዳለን። የዛሬ ቭሎጌን እስከ መጨረሻ እዩ። ከብቱ ዋጋ ማየት የምትፈልጉ ሄደን ዋጋ ዋጋውን ሁሉም ነገር አሳያቸዋለሁ፣ እነግራቸዋለሁ። እስከ መጨረሻ ከኔ ጋር ሁኑ። አሁን እንጀራ ትንሽ ናት የምትቀረው፣ እሷን ጨርሼ እሷን ጨርሼ እሄዳለሁ ማለት ነው። እስከ መጨረሻ ከኔ ጋር ሁኑ ይላችኋለሁ። የከብት ዋጋ የበሬ ዋጋ ላሞችን መግዛት የፈለጋችሁ የወተት ላም በአሁኑ ሰዓት አዋጭ ትርፍ ነገር ትርፍ ብር ሲኖራችሁ እንደው አስገዝታችሁ አስገዝታችሁ ለዘመድ አዝማድ፣ ስልኩን ውሰች ተጫዎች አታልቅሽ፣ ጎበስ እና ለዘመድ አዝማድ እስክትመጡ ይጠቅማቸዋል። ገባችሁ ገዝታችሁ ብትሰጡ እስክትመጡ፣ ብትወልድ አስባችሁታል፣ ይጠቅማቸዋል ማለት ነው። ናይ ሳሎን እኒት ናይ በቃ ናይ ሳሎን ናይ እና ገዝታችሁ ብትሰጡ ይጠቅማቸዋል ማለት ነው። በጣም ከብት ተወዷል። አንድ መካከለኛ በሬዎችን ገዝታችሁ ለሚያርሰው ሰው ግስቱ እስኪስመጡ ትልቅ ይሆናል። ለስጋ ራሱ ይደርሳል። ትልቅ ሲሆን ሲሸጡ ይጥፍ ድሩቡ ነው የሚሸጡት። የሚጠቅማችሁ ነገር ነው እየነገርኩ አለሁት። ስለዚህ ትጠቅሙበታላችሁ። ቪዲዮ እስካጨረሻ ከነገው። አሁን እንደተለመደው ሰብስክራይብ ያላደረጋችሁ ለቤቱ አዲስ የሆናችሁ ሰብስክራይብ አድርጉ። በጣም ለእናንተ የሚጠቅም ቻናል ነው ይሄ።

ዛሬ ከብት ተራ እንገኛለን። እንደ ሀሳብ ለምን የከብት ዋጋ በትንሹ አንነግራችሁም፣ ለምን አልቀርጽም ብዬ ታ ሀሳብ መጣኝ። ሀሳብ እንደ ሀሳብ ለምን አይ በጣም እስቲ ለክቸር ያረጋችሁ የከብት ዋጋ እነግራችኋለሁ። ሀላባ ዛሬ ቅዳሜ ገበያ ተገኝተናል። ላይክ ሼር እያረጋችሁ እስከ መጨረሻ ከኛ ጋር ይህ በሬ 43 ሺህ ብር ነው የሚሸጠው። መጨረሻ የኔ በሬ ነው እኔ አምጥቼ እና ከ50 ሺህ 60 ሺህ እንደዛ ናቸው በሬዎች ማለት ነው የሚወጡት ማለት ነው። እንደነዚህ በሬ የሚያርሱ በሬ ምሳሌ እንደዚህ የሚያርሱ በሬዎች እንደዚህ ከአርባ አምስት ሺህ ሃምሳ ሺህ ድረስ እንደዚህ በሬዎች ይገኛሉ ማለት ነው።

ከፍ ገዝታችሁ ብታስቀምጡም ያዋጣችኋል፣ እላችኋለሁ። መጀመሪያ አልቀረስኩም፣ ደንግጬ ነው። ካሜራ ከፈትኩት ብር እያለ ነው

አብጋቱ መግስትላ አገሪ ከብት ተረ በጣም ነው የተለወጠው እላች ይህ የከብት ተራ ብቻ ነው የበግና የፍየሎት እዛ ጋ ግል ነው ማለት ነው አይገርምም። ከመጀመሪያ በጣም ተሻሽሏል። ሰፊ ሆኗል እራሱ ይህ የ የከብት ብቻ የፍየል ሞ እዛ ጋ ልይ አድርግቷል ማለት ነው በጣም ነው ከመጀመሪያ። የሚለው አንድ ትልቅ በሬ ማለት ስልሳ ሺህ ሰባ ሺህ እስከ መቶ ሺህ ይወጣል የስጋ ማለት ነው። ከዛ ሌላው ደግሞ ወተቶች ማለት ነው። ወተት ከብቶች ደግሞ እስከ መቶ ከነጭዳቸው ከነጥጃቸው ከነጥጃቸው ማለት ነው። ነገር ሙቀት ነው ሊወጣ ነው ከብት ነበረንና ማዘር፣ እየሸጣችን ከሷ ጋር መጥቼ ነው።